እሺ። በጣም እነዚህንና መሰል የሆኑ መረጃዎች እንሰጣቸዋለን። በተለይም ደግሞ እንደው ጥቆማ ለመስጠት ያክል ወደ መጨረሻ በእኔ በኩል ደግሞ ትንሽ ቢዋይዲ ዩዋን አፕ ላይ ትንሽ ጥያቄዎች ተነስተዋል። እዛ መኪና ላይ አንዳንድ ማጭበርበሮች እየተፈጸሙ ነው የሚገኙት። እሱ እናጋልጣለን እስቲ ዛሬ ምክንያቱም አንዳንዴ ያወዛግበሃል። ከትሪም ሌብል አንጻር ስታየው ቢዋይዲ ዩዋን አፕ ራሱ ሶስት አራት አይነት ትሪም ሌብል እንዳለው የትኛው ከየትኛው በዋጋ ይበልጣል ሊያንሳል ጥርት ያለ መረጃ ይዘንላችሁ መተናል። ምክንያቱም አሁን ላይ በጣም ገበያ ላይ የወጡ መኪኖች አሉ ቢዋይዲ ዩዋን አፕ 301 ኪሎ ሜትር አልነበሩም፣ አሁን ገብተዋል። በጣም በብዛት ስምንተኛ ዘጠነኛ ወር በጣም ደሌ ተስቶ ነው በሰባ ኪሎዋት አልሙኒየም ቸርኬ ይኖሯቸው በፊት ቤዚክ ኦፕሽን ሲባል ብረት ቸርኬ ስለምጠብቅ 301 መሆኑን ሳታቅ ፍተሻ ስለገጠመኝ ነው። ፍተሻ ሪፖርት ላይ ትሪም ሌቭል ተጽፋለ እ ትሪም ሌቭሏ ላይ ሰባ ኪሎዋት 31 ኪሎ ሜትር ሬንጅ ቤዚክ ኦፕሽን ብለሰጸፍ ሰው እንዴ እኔ እኮ አራት መቶ ምናምን ተብዬ ነው ይልሃል። ይገርማል። ለማንኛውም ሌሎችም መረጃዎች አሉ። እነ ጄሊ እነ ቢዋይዲ እነ ናኖ ቦክስ አዲስ ሞዴል አውጥተዋል የ2026። ምንድን ነው የሚያስገርመው በተለይ ከዋጋ አንጻር በጣም የሚያሳቅቅ መረጃ ነው ያለኝ ዛሬ። እስኪ ወደ በኋላ ላይ በደንብ አርገን እናየዋለን።

ተመልሰናል ተመልሰናል። እስቲ ምንድን ነው ዩአን አፕ ላይ ያለ ያልከን ያለው ነገር? ኦኬ የዚህ ዩአን አፕ ላይ በተለይም በጣም ብዙ ነገሮች ነው እየተነሱ የሚገኙት። ብዙዎች ዩአን አፕ በ301 ኪሎ ሜትር እንደገባ ያላወቁ ሰዎች አሉ። ምክንያቱም እንደሚታወቀው ዩአን አፕ መኪና በጣም ተወዳጅ ነው። ምክንያቱም ከመሬት ያለው ከፍታ በዛ ላይ ሚኒ ኤስዩቪ ነው፣ አቋሙ ደስ ይላል። ደግሞ ከሌሎችም ደግሞ አንጻር ስታየው የሆነ መጠን ያለ ጽድት ያለ ተሽከርካሪ ነው። ኢኮኖሚካል አፎርደብል ቬይክል ነው። ግን አሁን አሁን ምን አይነት ችግር መጣ? ይሄ ዩዋን አፕ የሚባለው ተሽከርካሪ በቤዝ ሞዴሉ ማለትም ፓይለት ይሉታል። ትክክለኛው ፓይለት ሞዴል የሚባል አለ፣ ከዛም ቪታሊቲ የሚባል አለ፣ ከዛም በኋላ ሊዲንግ ኤዲሽን የሚባል አለ። አራተኛው ሰርፓሲንግ የሚባለው ኤዲሽን አለ። አራት ትሪም ሌብሎች አሉ። አሁን ምንድነው የተስተዋለው ነገር? እኔ በቲክቶክ ላይ በውስጥ መስመር በጣም ዓለም የምትባል ሴት ናት በጣም ስትጎተኩተኝ ነበር ስለዚህ ጉዳይ እንድሰራና እውነትም ሪሰርች ሳደርግበት ገበያው ላይ በጣም አደገኛ ነገር ነው እየተፈጠረ ያለው፣ እየተሰራም ያለው ስራ በጣም አሳዛኝ የሚባል ስራው። ትልቁ ችግር ምንድን ነው? ይሄ የቢዋይዲ ዮዋናፕ 301 ኪሎ ሜትሩን አራት መቶ አንዱ በሚሸጥበት ማለትም ቪታሊቲው በሚሸጥበት ዋጋ እየተሸጠ ነው አሁን ላይ። አንዳንድ ሰዎች እንደውም 301 መግባቱን እኮ እኛ አናውቅም፣ ከገዙት በኋላ 301 ነው እንደሚሄደው ሁሉ የሚሉ ሰው፣ ምክንያቱም አልሙኒየም ቸርኪ ሲያዩ ሶስተኛ አራተኛ ሶስተኛ ሁለተኛና አራተኛው ትሪም ሌቭል ይመስላቸዋል ይመስላቸዋል። በፊት ቤዚክ ኦፕሽን ይገባ የነበረው በብረት ቸርኪ ብቻ ስለነበረ ማለት ትክክል ነው። ይሄ ሰርፓሲንግ ኤዲሽን የሚባለው በነገራችን ላይ አሁን ላይ እየተሸጠ የሚገኘው 3 ሚሊዮን 800 ሺህ ብር ነው የመጨረሻው ማለት ነው ውዱ የሚባለው እሱ ነው። 3 ሚሊዮን 800 ሺህ እየተሸጠ ያለው አሁን በኦርደር እንምጣካለን። ከዚህ ከ3 ሚሊዮን 800 ሺህ ተነስተን ወደታችን እንወርዳለን። ወደታችን ርካሽ ከሚባሉት ማለት ነው። ይሄኛው 301 የሚሄደው የBYD Yuan Up 301 ኪሎ ሜትር የሚጓዘው ፓይለት ኤዲሽኑ ከነ BYD ሲገል 401 በታች ሆኖ እናገኘዋለን በሰባ ኪሎዋት ሆኖ የፊቸር እጥረት ስላለበት ነው ተሽከርካሪው በዛ ላይም ደግሞ የሬንጅ እጥረት አለበት ምክንያቱም 401 ከሚጓዘውና 405 ኪሎ ሜትር ከሚጓዘው ጋር በፍጹም ልታነጻጽረው አትችልም ይሄንን ተሽከርካሪ ስለዚህ በደረጃ ስንሄድ በአንደኛ ደረጃ 3 ሚሊዮን 800 ሺህ የሚሸጠው ቢዋይዲ ዋናፕ ሰርፓሲንግ ኤዲሽኑ 119 ሺህ 800 ዮሐን ነው አሁን በዚህ ሰዓት እየተሸጠ የሚገኝ ይሄኛውን የቢዋይዲ ኦፊሻል ዌብሳይት ላይ ገብተው ቼክ ማድረግ ይችላሉ ሁለተኛው ከዚህ ከዮሐናፕ በታች ያለው እንደው የሺህ ልዩነት እየሰጠናቸው እያንዳንዱ ማለት ነው። እኔ በኦርደር ነው። ሊዲንግ ኤዲሽኑ 3 ሚሊዮን 600 ሺህ ከቻይና እየተሸጠ የሚገኘው ሶስተኛው ቪታሊቲ ኤዲሽን ነው። ቪታሊቲ ኤዲሽኑ 3 ሚሊዮን መቶ ሺህ እየተሸጠ ነው። አሁን አሁን እዚህ ችግር የተፈጠረው ከቻይና የሚሸጠው 99800 ዩሃን ነው። አራተኛው ኢቱ ነው። ኢቱ ሌክዥሪ ኤዲሽኑ አሁን ላይ በኢትዮጵያ 3 ሚሊዮን 200 ሺህ አካባቢ እየተጠራ ይገኛል። ከቻይና 96800 ዩሃን ነው። አምስተኛው ቢዋይዲ ኢቱ ኮንቨርት ኤዲሽኑ ነው። እሱም 89800 ዩሃን ነው። ስድስተኛው ቢዋይዲ ሴጎል ፍላይንግ ኤዲሽኑ ነው። 401 405 ኪሎ ሜትር የሚጓዘው ማለት ነው። ከቻይና 85800 ዩሃን ነው። በኢትዮጵያ 2 ሚሊዮን 800 ሺህ ነው። ከ3 ሚሊዮን 800 ሺህ ሁለት ሁለት መቶ ሺህ እየቀነሰ ስትመጣ ትክክል ነው የሚመጣልህ። ሴጉል 2 ሚሊዮን 800 ሺህ ነው። ሰባተኛው ሴጉል ፍሪ ኤዲሽኑ ነው በ305 ም በ405 አለው 78800 ዮሐና ሁሉ እየተሸጠ የሚገኘው። ስምንተኛው ማን ቢሆን ጥሩ ነው? በዋጋቸው ደረጃ ማለት ነው። ቢዋይዲ ዮሐን አፕ 301 ኪሎ ሜትር የሚጓዘው ትሪም ሌብል ፓይለት የሚባሉ ትሪም ሌብል ነው። አሁን ስምንተኛ ደረጃ ላይ ያለው ተሽከርካሪ ሶስተኛ ካለው ተሽከርካሪ ጋር እኩል እየተሸጠ ነው፣ ገብቷል እና ይሄ ነው ችግሩ። መሀል ላይ ግን የትሪም ሌቭል ልዩነታቸው ያኛው ሰባ ኪሎዋቱ ጣራ አይከፍትም። ዋየርለስ ቻርጂንግ የለውም። ማኑዋል ሲት አድጀስትመንት ነው። ሂትድ ቬንትሌትድ የለውም። ትክክል። ስቲል ስማርት ነው። አልሙኒየም ቸርክ ያለው ግን በሰባ ኪሎዋት ቤዚክ ኦፕሽን 301 ኪሎ ሜትር ሬንጅ ሆኖ ነው የሚመጣው። በ301 ኪሎ ሜትር ሆኖ እንግዲህ በኦርደር ነው ያስቀመጥኩት መሆን ያለበት ዋጋ ስንት ነው? ነው አሁን የዚህ ቢዋይዲ የዋናፕ መሆን ያለበት ዋጋ 2 ሚሊዮን 400 ነው በዚህ ደረጃ ከመጣህ ማለት ኮ በዋጋቸው አንጻር ከሄድክ እስከ 2 ሚሊዮን 400 ሺህ ነው ትክክለኛ ዋጋ። እየተሸጠ ያለው ስንት ነው? 3 ሚሊዮን 350 ሺህ ነው። ይሄንን እንዲያውቁልን እናሳስባለን። የዛሬ የጥንቃቄ መልእክታችን ነው። እጅግ አድርገን እናመሰግናለን። የሚቀጥለው ሳምንት ተመልሰን እንገኛለን ወይም እንገናኛለን። ቻው ይህም ሳምንት ጥሩ ሀሳብ አንስተናል። ምክንያቱም ኢትዮጵያ ውስጥ ከዚህ በፊት ስናነሳቸው የነበሩት አሮጌ የሆኑት አዲስ መኪኖች እንደገና ተገጣጥመው ኢትዮጵያ ውስጥ ገብተው በተግባር አይተን እንደነበረ አንድ ታሪክ አጋርተን ነበር፣ አይደል አጋርቻችሁ ነበረ። አሁን ዛሬ ደግሞ ጠንከር ያለውን ራሱን መረጃ፣ እሱ የት ነው እነዚህ መኪኖች ሶርሳቸው ራሱ የሚለውን አድምተን እናወራለን። ከዛ በተጨማሪ እያንዳንዱ የፍተሻ ፕሮሰስ ምን ይመስላል፣ እያንዳንዱ ፍተሻ ፕሮሰስ ላይ ደግሞ ምን ስናገኝ ነበረ አንዳንዶቹ ፍተሻ ሪፖርቶች ላይ ከመግባታችን በፊት አብረን እያየ ናቸው ነበረ። ይሄ ራሴ ያልኩት ነገር መጣ እያልክ ያው ልክ ነው። በተለይም አንዳንዴ እኛ አይዲያሊ ነገሮችን ስናነሳ ሰው ዝም ብሎ ናቅ ከማድረግ ይልቅ አንዳንዴ አየት ማድረግ ጥሩ ነው። ጫፉን ካገኘህ እኮ በቂህ እኮ ነው። አሁን እኛ ሙሉ ነግሩ እንደው ቃል በቃል ስለመኪናው እንደው ቃል በቃል ባንናገር እንኳን ጫፉን ግን የሆነ ጫፉ ላይ ግን ደርሰንበት ነበረ። ዞሮ ደርሰንበታል። ግን ምንድን ነው ይሄ አገላለጻችንም ኦር ደግሞ ሰው የተረዳበት ነው መንገድ ነው ብዬ አስባለሁ። ምክንያቱም መሰለ አዲስ መኪና ከተባለ ዩዝድ እንዴት ሊሆን ይችላል? ግን በአጭሩ በፊት እኔ ከስቶር ከአይፎን ስቶር ስልክ አፎርድ በማላረግ ሰዓት ሪፈርብሽድ ስልክ ገዝቻለሁ። ለቀረፃ እንደምታውቀው ቲክቶክ ላይ ያስፈልግል። ልክ ነው፣ ባትሪ የቀየረ ስክሪን የቀየረ ብዙ ነገር ወደ ፋብሪካው ተመልሶ ሪፈርብሽ የተደረገ ነገር እንገዛለን፣ አቅሙ እያለህ ግን። ባለማወቅና በመታለል ሪፈርብሽድ መኪና ስትገዛ ዲለሩ የማያውቅባቸውን ሁኔታዎች እያየን ስላለን ነው አንዳንድ ሁኔታዎች ላይ ሊኖሩ ይችላሉ። እሱን ኮንክሉድ እያደረግን ባይሆንም ግን ዲለሮች ራሷችሁ የምትጭኗቸው 30፣ 40፣ 50 መቶ መኪኖች ውስጥ ስንቶቹ ናቸው ሪፈርቢሽዶች? ስንቶቹ ኪሎ ሜትር ወደኋላ ተመልሰዋል? ስንቶቹ ሴላቸው ተቀይሯል። ስንቶቹ ወደ ፋብሪካ ተመልሰው ፓርት ቀይረዋል ቀለም ቀብተዋል የሚለውን ታውቃላችሁ ወይ? ባለሙያ ነው ወይ እዛም ይጭንላችሁ፣ ዱባይም፣ ቻይናም፣ ጅቡቲም እሱን ማረጋገጥ ራሱ መኪና ሻጩ ይሄንን እንትን ማለት ያስፈልጋል። አንዳንድ መኪና ሻጮች የኛ ሲስተም ኦሬዲ ስለገባቸው የፍተሻ ወረቀታችንን ዳሽ ቦርዳቸው ላይ አድርገው ነው የሚሸጡልን። ከፈለክ ደግሞ አስፈትሽ፣ ግን እኛ ኦሬዲ አስፈትሸናል ይሏል። ትክክል